ማንም ሊሰማቸው የማይፈልጋቸው ሀያ አንድ ጨለማ እውነቶች። አንደኛ ሰዎች ከደግነት ይልቅ ስህተትን ለረጅም ጊዜ ያስታውሳሉ። ሁለተኛ አላማ የቱንም ያህል ንጹህ ቢሆን አንድ ሰው በተሳሳተ መንገድ ተረግሞ ይችላል። ሶስተኛ ዓለም የምትቆረቆረው ለህመምህ ሳይሆን ለምታመጣው ውጤት ብቻ ነው። አራተኛ ፍቅር ብዙውን ጊዜ ጊዜያዊ ነው፣ ጠባሳው ግን ዘላቂ ነው። አምስተኛ ሰዎች የሚያከብሩት ኃይልን እንጂ ታማኝነትን አይደለም። ስድስተኛ ህይወትን ልትሰጠው የምትችለው ሰው አንዳንድ ጊዜ አንተ እንደሌላ አድርጎ ይቆጥረሃል። ሰባተኛ ትኩረት ከፍቅር በበለጠ ፍጥነት ይጠፋል። ስምንተኛ ድሃ ስትሆን ምክር በነጻ ታገኛለን፣ ሀብታም ስትሆን ግን ዝምታ በዋጋ የማይተመን ነው። ዘጠነኛ አብዛኞቹ ሰዎች አንተ እንድትድን አይፈልጉም። በተሰበርክ ስትሆን ይወዱሃል፣ ምክንያቱም ይህ እነሱ የተሻሉ እንደሆኑ እንዲሰማቸው ስለሚያደርግ። አስረኛ ክህደት ከማታውቀው ሰው አይመጣም። አስራ አንደኛ ሰዎች ጥለው የሚሄዱት አንተ መጥፎ ስለሆንክ ሳይሆን እነሱ ራስ ወዳድ ስለሆኑ ነው። አስራ ሁለተኛ በዙሪያ ካሉ ሰዎች ሁሉ በጣም ጠንካራው አንተ ልትሆን ትችላለህ፣ ነገር ግን አሁንም ማታ ላይ ብቻህን ታለቅስ ይሆናል። አስራ ሦስተኛ መልካም ልብ ያላቸው ሰዎች በብዛት ለጥቅም ይውላሉ። አስራ አራተኛ ሰዎች መስዋዕትነትን እስካልጠየቀ ድረስ ታማኝነትን ይፈልጋሉ። አስራ አምስተኛ ጊዜ እውነተኛ ማን እንደሆነና ማን እንደሚያስመስል ይገልጣል። አስራ ስድስተኛ ድክመትን ባሳየህ ቁጥር የበለጠ ይረግጠዋል። አስራ ሰባተኛ አብዛኞቹ ቃላቶች በስውር የተቀመጡ ውሸቶች ናቸው። አስራ ስምንተኛ ሰዎች በይፋ ያደንቀዋል በድብቅ ግን ይቀኑብሃል። አስራ ዘጠነኛ ህመም ከመጽሐፍቱ በበለጠ ፍጥነት ያስተምራል። ሀያኛ እውነት ጓደኞችህን ታሳጣሃለች፣ ውሸት ግን ማንነትህን ታሳጣሃለች። ሀያ አንደኛ በመጨረሻ ብቻህ ነህ። ማንም ሊያድነህ አይመጣ። ከወደዱት ላይክ ያድርጉ